ሄሉ በጣም ነው ያደነኩሽ። ዛሬ ትክክለኛ ወሳኔ ነው የወሰነችው ማለት ነው። ይበቃታል። ወንድ ልጅ ወደ ራሱ ማይመለሱ ከሆነ ሉ በብዙ ነገር እሱ ለመነች ይቅርታ ጠየቀች ብዙ ነገር አደረገች፣ እሱ ወደ እራሷ ለማመጣት ብዙ ነገር ሞከረች። እሱ ለሄሉ ምንም ነገር ፍቅር የለውም። ቤተሰብ ማለት ነው እንዶ እኔ በመልካም ነገር ነበር። ዛሬ ሲጠብቃቸው ነበር። በቃ ዛሬ ትናንትና ቪዲዮ ሳይለቁ ሲቀሩ በቃ በጥሩ ቪዲዮ ይመጣሉ ብዬ ነበረ በተስፋ ሲጠብቃቸው የነበረ ግን የተለቀቀ ቪዲዮ ሌላ ነው ማለት ነው። ቤተሰብ በጣም ያዘንኩን ለመናገር ቆንጆ ወንድ ገደል ይግባው፣ የምሪ ነው ምላችሁ። ኤሉ ዛሬ በጣም ነው ያደነኩሽ። ይበቃሻል፣ ጭራሽ ለአንቺ ምንም ፍቅር የለውም። እንግዲህ አስባቸዋል። ኤሉ ጋ አድሮ ቁርስ ሰርታ ቁርስ በልቶ፣ ሰው ቁርስ ከበላ በኋላ ይጨቃጭቃል። እንዲህ ያለፍ ባለፉ ዛ የተፈጠርን እሱን ቀስቅሶ ቆይ፣ ጭንቅላቱ ምንድን ነው ጌታ ምንድን ነው? ለኤሉ ምንም ስሜት የለውም። አስመሳይ ነው ጌታ አረ፣ ቆንጆ ወንዶች ገደል ግቡ ለትዳሩ ማትሆኑ ጌታ ነው ምላችሁ። እውነት ኤሉ ብቻ ናት፣ ለካ እስከ ዛሬ የምትወደው ኤሉ ብቻ ናት እንጂ እሱ ለኤሉ ምንም ስሜት የለውም። እውነቴ ነው ምላችሁ። ኤሉ ግን እኔ እንጃ፣ በጣም ተሰስተሻል። ምን አይነት ሰው ነው ያጋጠመሸን? ያልኩሽ የምሬ ነው ምልሽ። ከሱ ጋር ታኝተሻል። መቸም ለሱ በቃ ህይወትሽን አሳልፈሽ ሰጥተሻል። መቼም ልጅ ሀገር አደረበር ድንግልሽን ለሱ አሳልፈሽ ሰጥተሻል። እንደዚህ ወንዶች እኮ አይጠቅም ለትዳርም አይሆኑም። እውነቴ ነው የምላችሁ። ቤተሰብ በጣም ነው ያዘንኩ። እንጃ ምን ማለት እንዳለብኝ ማለት ነው። ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ዳና ናችሁ የኔ ዳና ነኝ። እግዚአብሔር ይመስገን ቢያለሁ የኔ ውድ ቤተሰቦች፣ ቪዲዮ ከተመቻቸው ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ፈልጋለሁ የኔ ውዶች ማለት ነው። ዛሬ አርብ ነው፣ ግን ድምፅ ይሰማችኋል አላቅም። መጨረሻ ፎቅ ላይ ወጥቼ ነው ቪዲዮ ምሰሩ ማለት ነው። እንግዲህ ቀስ ብላችሁ አዳምጡ ማለት ነው። ምንም ማድረግ አልችልም። ዛሬ አርብ ስለሆኑ በጣም ጫጫታል። የቤት ውስጥ ማለት ነው። የኔ ውዶች እንግዲህ ቪዲዮ ከተመቻችሁ ላይክ አድርጉ ማለት ነው። ሰብስክራይብ አድርጉኝ፣ አበረታቱኝ እና ዛሬ ደግሞ በጣም ኤሉ አሳዝነኛለች። እግዚአብሔርም በጣም አሳዝነኛለች። ትክክለኛ ወሳኔን የወሰነችው ይበቃታል። እስከ ጥግ ሄዳለች። ወንድ ልጅ ለመነች። እኔ እንጃ። በቃ የድሮ ኤሉ መሆን አለብሽ ኤሉ ማለት ነው። ነገ ላይ እራሱ ተንበርክኮ ይቅርታ አድርግልኝ ብሎ እራሱ ይመጣል ማለት ነው። ችግሩ ምንድን ነው? ከልዑል ጋር እንዴ? እሱ አደለም እንዴ? ልዑል አደለም እንዴ? ከኤሉ ጋር ያገናኝ። ለምን በዚህ ልክ ልዑልን በደንብ ንንጃ። ዛሬ የልዑልን ጥፋት ምንም አልታየብኝም። ኤሉም ዛሬ ትክክል ናት። እንደ እሱ ልጁ ምንም ከኤሉ ጋር ሰላም መሆን አይፈልግም። ሰላም መሆን የሚፈልግ ኖሮ በዚህ ልክ ያለ ባለፈው የተፈጠረ ጸብ ይዞ አይመጣም ነበር። አደረ፣ ቁርስ በላ። ከዚህ በለጠ ምንድን ነው የሚፈልጉ? ነገሮቹን ቆም ብሎ አስቦ ነገሮቹን ፈቶ ከሄሉ ጋር ህይወቱ መቀጠል አይፈልግም። ገና ያለፈ ታሪክ ያወራ አንቺ እንደዚህ ነሽ፣ አንቺ እንደዚህ ነሽ አረ በጣም ነው የሚደብረው። ጌታም በጣም ነው የሚደብረው። ኤሉ ከእንደዚህ ሰው ጋር ነው እንዴ ተኛሽ ነው ያልኩ? የምሬ ነው የሚሏችሁ። ምን አይጫቅ ጫቃ ወንድ ነው፣ ለትዳርም እንኳን አይጠቅም። እውነቴ ነው የሚሏችሁ እና ይበቃሻ፣ ይበቃሻ። እውነቴ ነው ምሽ። ኤሉ ተመልሰት ከዚህ ልጅ ጋር ዛሬ ወሳኔሽ በጣም ደስ ብሎኛል። እውነት ወደዚ ልጅ ህይወት ተመልሰሽ አትግቢ ማለት ነው። ነገ ለአንቺ እንኳን ከሱ ጋር አግብተሽ እንኳን ነገ ምን አይነት ዋስትና አለሽ? ነገ እኮ ኪዶሽ ሊሄድ ይችላል። ያስቀባሽ አርግዞሽ ማለት ነው። እሱ ስሜቱ ልጅ ነው እንጂ ካንቺ ምንም ፍቅር የለውም ማለት ነው። አስባችኋ ከዚህ ቪዲዮ እንኳን ማየት ትችላላችሁ። ቤተሰብ ምን አይነት አስመሳይ ወንድ ነው! እውነቴ ነው የምላችሁ። ቤተሰብ ሁላችሁም ከዚህ ቪዲዮ ትማራላችሁ ብዬ አስባለሁ። ቆንጆ እንዳታግቡ፣ ለትዳርም አይሆኑም። የሰውን ህይወት ነው የሚያበላሹ እንጂ አስባቸውል። ጊዜን አቃጠልበት ለኤሉ ማለት ነው። ኤሉ እንግዲህ እሱ እሱን ማጣት አልፈልጉም ቆንጆ ስለሆነ ኤሉ ወደደች፣ በጣም አፈቀረች። እሱ ለእሷ ለኤሉ ስሜት ከሌለ ምን ጥቅም አለ? ታዲያ ቆንጆ ወንድ ምን ይሰራል? ምን ይሰራል? ልባን የቆሰላት ነው። አንዴ ገፋትራታል አንዴ እንቅ አድርጌ ገልሻለሁ እያላት ምን ነው በዚህ ልክ? ኧረ በጣም ነው የሚያስጠላው። በጣም ኤሉ እኔ በጣም ነበረ በቃሻ፣ ኤሉ ይሄ ልጅ አይሆንልሽም እያልኳት ነበረ እንግዲህ ቀስ ቀስ እያለው በቃ ወደ ኤሉ ህይወት እየመጣ የነበረ አደረ። ምናለው ምናለው እንደ በዚህ ልክ ልዑል ስለመጣ ቤት ውሽ ምትክን ትጠራለ፣ እንዲ አይደብረ ልዩ ተብዮ ማለት ነው። እሷ እኮ የአንተ ሻንጣ ናት እንዴ? ቆይ እሺ፣ ልዑልና ኤሉ መቼም አንድ አልጋ ላይ ያልተኙም። ከአንተ ጋ ነው ኤሉ እየተኛቸው፣ ለምን በዚህ ልክ ምትቀ ነው? አንተም ችግር አለበት በቃ አንተ በቃ ከእሉ ጋር ነገሮችን ፈቶ መኖር አይፈልጉም። ቤተሰብ ሁሌ ነገር ነገር ጻብ ሁሌ እንጃ እንደዛ፣ እኔ እየተረዳሁ ምንም ለእሉ ስሜትም የለውም ፍቅርም የለውም። ኤሉ ብቻ ናት እስከ ዛሬ ለሱ ፍቅር ያላት ማለት ነው። ጌታ ነው ምላቸው። እሉ ዛሬ ገና ገና ገባት እሉ ማለት ነው። ድሮ ቆይ እሉ ለምንድን ነው በዚህ ልክ ለወንድ ብላ ምታለቁ? ለምንድን ነው ለምን ነው ምትለምነው እያልኩ ነበር። እና ዛሬ ስለ ተገለጠላት፣ እኔ በጣም እንደሰኔ። እግዚአብሔር ይበቃታል፣ ይበቃታል። መልሶ ተንበርክኮ ኤሉ ካለመነቱ በሉን። ኤሉ በቃ የድሮ ኤሉ ሆኜ ቆፍጠን በይ። ወንድ ቢሄድ ሌላ ወንድ ይመጣል፣ ህይወት ይቀጥላል። ራስሽ ናት ጎጅ። ገና ልጅ ነሽ። ምስኪን ልጅ ናት። እግዚአብሔር ምን ያት ፈተና ነው። እግዚአብሔር በቃ አንዳንዴ ወዳቹ ወዳቹ ያሰው ስትታጡ እንኳን ወደ ሌላ ሰው ለመሄድ ይከብዳል። ፍቅር ማለት ነው ቤተሰብ ፍቅር ከባድ ነው። ኤሉ ናት በጣም የተጎዳችው በሱ ፍቅር ማለት ነው። እና እንኳን ከዚህ ቤት ከወጣች ከዚህ ቤት እንኳ ያቡ ከወጣ ተመልሳ እዚህ ቤት አስገባ ስትለ። እኔ ያቡነኝ እኮ አላት እኮ ጥሎ በሩን ከብቶ ወጣ ማለት ነው። ይሄ እኮ ንቀት ነው። ምንም ስሜት የለም ለኤሉ ማለት ነው። ጉራ ጉራ ጉራ ብቻ ነበር እስከ ዛሬ ማለት ነው። አስመስሎ ነበር ከኤሉ ጋር እንደፈለገ ሲሆን የነበረ ማለት ነው። እና በቃ ኤሉ ተበልተሻል። እግዚአብሔርን ከእንደዚህ ሰው ጋር ነው እንደተኛሹን ያልኮች ምንም ክብር የለውም ለአንተ። ክብር ስላላት እኮ ነው አንተ። እሷ ቤት አድራ ቁርስ ሰርታለ ባልታ ምናምን ከዛም በኋላ ጭቅጭቅ ይጀምራል። አይደብርግም? እንኳን ነገሮችን ለመስተካከል አትሞክርም። እውነት ለኤሉ ስሜት ቢኖር ከኤሉ ጋር ህይወት ከመማራት ብትፈልግ በዚህ ልክ አትሆንም ነበረ። ከአስመሳይ ወንድ የጠብቃቸው ኤሉ፣ ከአሁን በኋላ እንኳንም ነቃሽ። ይበቃሻል፣ እስከ ጥግ ሂደሻል፣ እሱን ለምነሻል፣ በቃ ይበቃሻል፣ ማለት ነው ልዩ ተብዬ እንግዲህ። መልካም የትዳር ዘመን ይሆንልሽ፣ ከሱ ጋር እንደፈለግሽ መሆን ትችላለሽ ብላለች፣ ኤሉ ማለት ነው። እና አስወጣልኝ አለች፣ መጨረሻ። ማለት እንዴት እንዳሳዘነች፣ እግዚአብሔርን ወይም እንዶ ሂምባኬትኬት እንደወረደልኝ አላቅም። በቃ እኔ እንጃ። ኤሉ ግን ላንቺ መልካም ሰው ይስጥሽ። እኔ እንጃ ምን እንደምልሽ አላቅም። እንዳልክ በጣም መልካም ሰው፣ ምርጥ ሰው ነው። ኤሉ እንደ በጣም ነው የሚወዳት፣ ለኤሉ ትልቅ ቦታ ያለው። እንግዲህ ኤሉና እንዳልክ ይታረቁልን፣ አንድ ላይ ኑልን የሚሉ በጣም ብዙ ኮሜንቶች ይበዛሉ። እና ዞሮ ዞሮ ኤሉ ግን ከእንዳልክ ጋር ምትሆን ይመስለኛል። አላቅም ሱ እግዚአብሔር ያውቃል። የኛ ስላልን አይደለም ቤተሰብ እና ኤሉ ካሁን በኋላ ወደ ወንዶቹ መቅረብ ትፈራለች። እግዚአብሔርን ከዚ ከያቡ ጀምሮ በጣም ልቧ እየተሰበረ እየተሰበረ ስለሄደ ወደ ወንድ ትቀርባለች ብዬ አላስቡ። በዚህ ሁኔታ ማለቱ የኔ ምስኪን ይበቃሻል። በጣም ጥሩ ሀሳብ ነው የወሰንሽው። ዛሬ ይበቃሻል። እስከ ጥግ ሂደሻል። አየሽ፣ ለራስሽ ለማድረግ ፈልገሻል። እሱ ለአንቺ ስሜት ከሌለ ምንም ትርጉም የለ። ወንድ ልጅ ቆንጆ ስለሆነ አይደለም ቤተሰብ፣ ይሄ ለትዳርም አይሆንም። ይበቃታል። ዛሬ በጣም አሳዝነኛለች። ሉ የኔ ውድ አይዞሽ፣ አንቺ ጀግና ሴት ነሽ። ሄድሮ ኤሉ መሆን አለብሽ ጠንካራ ኤሉ መሆን አለብሽ፣ ማለት ነው ከዚህ ህይወት ውጪ። ዛሬ የወሰነችው ወሳኔ ወሳኔ በጣም አስደስተኛለች። እኔ አላቅም ቤተሰብ ማለት ነው። እና ብቻ እኔ የተሰማኝ ሀሳብ እኔ የተናገርኩ ማለት ነው።